ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ከማሻይፌ መቶ ሶስት ነጥብ ስምንት ሬዲዮ ጣቢያ የሚተላለፍላችሁን የሰዓቱን ዜናዎች ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜና፣ የክልሉ ብሔረሰቦች ምክር ቤት ሶስተኛ ዓመት አራተኛ መደበኛ ጉባኤውን በሸካ ዞን ቴፒ ከተማ አካሂዷል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል 6.2 ቢሊዮን ብር የተመደበለት የዲሪ ማሻ አስፋልት ኮንክሪት መንገድ ግንባታ ፕሮጀክት የመጀመሪያ ምዕራፍ ተጀምሯል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ሀያ ሰባተኛ መደበኛ ስብሰባው የእንስሳት ጤናና ደህንነት ረቂቅ አዋጅን መርምሮ አጽድቋል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ በሪዮ ዴ ጃኔሮ እየተካሄደ ካለው የብሪክስ ውጭ ጉዳይ ሚኒስተሮች ጎን ለጎን ከብራዚልና ሩሲያ ውጭ ጉዳይ ሚኒስተሮች ጋር የሁለትዮሽ ውይይት አካሂዷል። ኛ መደበኛ ጉባኤውን በሸካ ዞን ቴፒ ከተማ አካሂዷል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ መቶ አኮ በመክፈቻ ንግግራቸው እንደገለጹት ምክር ቤቱ የክልሉን ህዝብ አቶ ወንድሙ ኩርታ፣ የብሔረሰቦች ምክር ቤት ምክትል አፈ ጉባኤ አቶ መሰለ ከበደ እንዲሁም ሌሎች የክልል ከፍተኛ አመራሮችና ምክር ቤት አባላት ተሳትፈዋል። ዘገባው የባልደረባችን አስቻሉ አየለ ነው። ስድስተኛው የህዝብ ተወካዮች ምክር ቤት በአራተኛ ዓመት የስራ ዘመን በ27ተኛ መደበኛ ስብሰባ በምክር ቤት የተጓደሉ የቋሚ ኮሚቴ አመራሮችን ሰይመዋል። አፈ ጉባኤው ታገሰ ጫፉ የምክር ቤቱን የአባላት ሲሰራ መቆየቱን ተናግረዋል። ህገ መንግስትና ፌዴራሊዝምን በሚመለከቱ ጉዳዮች ላይ ለሚመለከታቸው አካላት ግንዛቤ ሲሰጥ እንደነበርም የጠቀሱት አፈ ጉባኤው ዘጋጀትና የተለያዩ የማህበረሰብ ክፍሎችን በማሳተፍ በዓሉ በድምቀት እንዲከበር ተደርጓል ብለዋል። የብሔር ብሔረሰቦችን የመልካም አስተዳደር ጥያቄዎች ደረጃ በደረጃ እንዲመለሱ የማድረግ ተግባራትም እየተከናወኑ ስለመቆየታቸው በጉባኤው በቀረበው የተቋሙ የ2017 ዓ.ም የ9 ወራት እቅድ አፈጻጸም ሪፖርት ላይ ተመላክቷል። ሕዝብን በማሳት ዋና አፈ ጉባኤው መልእክታቸውን አስተላልፈዋል። በቀረበው ሪፖርት ላይ ከምክር ቤቱ አባላትና ከሌሎች ባለድርሻ አካላት ጥያቄዎችና አስተያየቶች ተነስተው ውይይት ተደርጎበታል። በክልሉ ባሉት አንዳንድ ዞኖችና ወረዳዎች መካከል ከወሰን ይገባኛል ጥያቄዎች ጋር ተያይዞ የሚስተዋሉ አለመግባባቶችና መሰል የመልካም አስተዳደር ችግሮች በዘላቂነት እልባት ሊያገኙ እንደሚገባ አባላቱ አንስተዋል። የጉባኤው የክብር እንግዳ የሆኑት የደቡብ ምዕራብ በአገልግሎት ዘርፍ መሆኑን የቢሮ ምክትል አረጋግጠው የክልሉ መንግስት፣ የአካባቢው ሕብረተሰብና ሌሎች አካላት የሚጠበቅባቸውን ሁሉ እንዲወጡ ጠይቀዋል። የኢትዮጵያ መንገዶች አስተዳደር ምክትል ዋና ዳይሬክተር ዶክተር ኢንጂነር አለማየሁ አየለ በበኩላቸው ለአገሪቱ የኢኮኖሚያዊ እድገት